እነዚህ ደግሞ አዲስ የመጡ ናቸው እስከ 750 ነው። የስድስት መቶ አንድ እስከ 750 አዲስ የተጨመሩ ኬቶች ናቸው። እና ደግሞ ይሄ የመጀመሪያው ነው። ይሄ የመጀመሪያው ሲሆን፣ ይሄ ደግሞ አዲስ የመጣ ነው። ሳይዛቸው ራሱ ተመሳሳይ ነው። ማየት ይቻላል ። ሳይዝ ዲፍረንስ የለውም። አሁን ቀላቅለን አንድ ላይ እናወጣለን። 750 ፍሬ ነው። መልካም ትሪ ይላችሁ። ቀጣዩ ዙር ደግሞ 450 ጥቂት ብቻ ነው የምናጫውተው፣ በብዙ ሰዎች ጥያቄ መሰረት ነው። 450 ፍሬ ነው የምናደርገው ማለት ነው። መልካም ትሪ ይላችሁ። 450 ፍሬ በአንድ ሺህ ብር ነው።

እሺ መልካም ነኝ። መልካም ውጤት እንላችሁ ሰባት መቶ

አርባ ሰባት አራተኛ እናወጣለን። ይሄን እንደ ፈለጋችሁ በቀላሉ ቴሌግራም ላይ 0980886789 ሴፍ አድርጋችሁ አይበሉም። መቶ ስልሳ ስምንት ቁጥር መቶ ስልሳ ስምንት አምስተኛ ነው የመጨረሻ። አምስተኛ ነው የመጨረሻ። አምስተኛ ነው የመጨረሻ ስድስት መቶ እሺ አንደኛ ሰባት መቶ ሰባት መቶ አስራ አምስት ስድስት መቶ